ከስራና ከእንቅስቃሴ ጋር ተስማምቶ ኑሮ የሚያቀል በተመጣጣኝ ዋጋ የወዳጅነት ፓርክ፣ ሼራተን ሆቴል፣ ሳይንስ ሙዚየም፣ ቤተመንግስትን ሙሉ እይታ ላይ መኖሪያ መንደራችን ውስጥ አፓርትመንቶችን በ10 በመቶ ቅድሚያ ክፍያ ከ900 ሽብር ጀምሮ ከባለ አንድ መኝታ እስከ ባለ ሶስት መኝታ ከ83 ካሬ እስከ 164 ካሬ አማራጮችን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያና በ10 ዙር አከፋፈል እንካ

አራት የውጭ ዓለም አቀፍ ኩባንያዎች በግንባታ፣ በዲዛይን በማማከርና በአስተዳደር ተሳትፎ ያደርጋሉ። በውብ መንደራችን የከርሰ ምድር ውሃ፣ የሳት መቆጣጠሪያ፣ መዋኛ ገንዳና የልጆች መዝናኛ ስፍራ፣ ስታንድ ባይ ጄኔሬተር፣ የኤሌክትሪክ መኪና ኃይል መሙያ ጣቢያ ወይም ኤሌክትሪክ ቻርጅንግ ስቴሽንን ያካተተ መንደር ነው። ለበለጠ መረጃ ይህን ስልክ ቁጥር ያዙ 09798792 ውጭ ሀገር ልትኖሩ በዋትሳፕ ታገኙናላችሁ። አሚባራ ፕሮፐርቲስ። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። አሜሪካም ደቡብ አፍሪካ ለሚገኙ አፍሪካነር ማኅበረሰብ አባላት ጥገኝነት መስጠቷን ተከትሎ ሰባ ሺህ የሚጠጉ ደቡብ አፍሪካውያን አሜሪካ መግባት እንደሚፈልጉ መግለጻቸው ተነገረም። አፍሪካነር ማኅበረሰብ በ17ኛው ክፍለ ዘመን ወደ ደቡብ አፍሪካ የፈለሱ አውሮፓውያን ሰፋሪዎችን ያቀፈ ነው። ፕሬዚዳንት ትራምፕ በደቡብ አፍሪካም የዘረኝነት ሰለባ ሆነዋል ላሏቸው ለእነዚሁ አውሮፓውያን ሰፋሪዎች በአሜሪካም ጥገኝነት እንዲያገኙ ትዕዛዝ መስጠታቸው ይነገራል። ባለፈው ወር አሁን በሁለቱ አገሮች መካከል በአሜሪካና በደቡብ አፍሪካ መካከል ማለት ነው ውዝግብ መነሳቱን ተከትሎ የአፍሪካነር ማኅበረሰብ አባላትን መመዝገብ ጀምሯል። በአሜሪካ የሚገኝ የደቡብ አፍሪካም የንግድ ምክር ቤት ምክር ቤቱ ዛሬ በሰጠው መግለጫ ታዲያም በድረገጹ ገጹ በአስር ሺዎች የሚቆጠሩ ምዝገባዎች እንደደረሱትና አብዛኞቹ ተጨማሪ መረጃም የሚሹ ናቸው ብሏል። የናይጄሪያ ፕሬዚዳንት ቦላቲኒቡ በነዳጅ ሀብት በበለጸገው የሀገሪቱ ግዛት አስቸኳይ ጊዜ አዋጅ ደነገጉም የግዛቱን አስተዳዳሪ ከስልጣን አንስተዋል። ሪቨርስ በተባለው ግዛት ታጣቂዎች በነዳጅ መስመሮች ላይ ጥቃት መፈጸማቸውን ተከትሎ ነው ፕሬዚዳንቱ አስቸኳይ ጊዜ አዋጅ የደነገጉት ተብሏል። የግዛቱ አስተዳዳሪ ከስልጣን የተነሱት ደግሞ ጥቃቱን ለመከላከል በቂ እርምጃም አልወሰዱም በሚል ነው። በናይጄሪያም ከፍተኛ ከሆኑ የነዳጅ መስመሮች አንዱ በፍንዳታ መጎዳቱን የገለጹት ፕሬዝዳንቱ፣ እንዲህ ያለውን ድርጊት በፍጹም አንታገስም ብለዋል። የነዳጅ ማስተላለፊያ መስመሮች ላይ በታጣቂዎች በተደጋጋሚ ጥቃት እንደሚፈጸምና በቀን እስከ 14 ሚሊዮን ዶላር የሚደርስ ክስረት እንደሚያጋጥም ይነገራል። ከአፍሪካም አንደኛም ከዓለም 16ተኛ ነዳጅ አምራች ሀገር ናት። ናይጄሪያ በዲሞክራሲያዊት ኮንጎ አስቸኳይ ተኩስ አቁም እንዲደረስ የሀገሪቱ ፕሬዝዳንትና የሩዋንዳ አቻቸው ጥሪ አቀረቡ። የሁለቱ ሀገሮች ተቀናቃኝ ፕሬዝዳንቶች በኳታር ቀጥተኛ ንግግር ካካሄዱ በኋላ ነው የአስቸኳይ ተኩስ አቁም ጥሪውን ያቀረቡት። በዲሞክራሲያዊት ኮንጎ መንግስትና በምስራቅ የሀገሪቱ ክፍል በስፋት የሚንቀሳቀሰው ኤም 23 አማጺ ቡድን መካከል ከባድ ውጊያ መቀስቀሱ ይታወሳል። ጎረቤት ሩዋንዳም ለአማጽያኑ ድጋፍ ትሰጣለች በሚል ሰፊ ወቀሳም ሲቀርብባት ቆይቷል። በጠላትነት የሚተያዩ ሁለቱ ሀገሮች የሩዋንዳና የዲሞክራሲያዊት ኮንጎ መሪዎች በኳታር በአንድ ጠረጴዛ መቀመጣቸው በርካታ ወገኖችን አስደንቋል። የሩዋንዳ ፕሬዝዳንት ፖል ካጋሜ ሁሉም ወገኖች ጦርነቱ እንዲቆም በጋራ ሊሰሩ እንደሚገባ ሲገልጹ የኮንጎ ፕሬዝዳንት ቃል አቀባይ የኳታሩ ስብሰባ ዘላቂ ሰላም ለማምጣት ፈር የቀደደ መሆኑን አመልክቷል። በምስራቅ ኮንጎ ተባብሶ በቀጠለው ግጭት ካለፈው ጥር ወዲህ ከሰባት ሺህ በላይ ሰዎች መገደላቸው ይነገራል። የአሜሪካ ፕሬዝዳንት ዶናልድ ትራምፕና የሩሲያቻቸው ቭላዲሚር ፑቲን ያካሄዱት የስልክ ውይይት ሞስኮን ለድል አብቅቶ መጠናቀቁን የሀገሪቱ መገናኛ ብዙሃን እየዘገቡ ናቸው። አንድም ፑቲን ምንም አይነት ጫና ሳያርፍባቸው የሚፈልጉትን አጀንዳም አስይዘው ውይይቱን ማጠናቀቃቸው፣ በሌላ በኩል ሳውዲ ላይ የተረቀቀውን የ30 ቀናት ተኩስ አቁም እቅድ አልቀበልም ማለታቸው እንደ ብሔራዊ ጀግና አስቆጥሯቸዋል። ሁለቱ መሪዎች የተስማሙበት ጉዳይ ካለ ሞስኮ የዩክሬንን የኃይል ማመንጫ እንደማትመታ ፑቲን ቃል የገቡበት ብቻ ነው። ከዚያ ውጪ ምዕራባውያን ለዩክሬን የሚሰጡትን ወታደራዊ ድጋፍ እስካላቆሙ ሁሉን አቀፍ የሚባል ተኩስ አቁም የለም ብለዋል ፑቲን። እናም ትራምፕ ውጤታማ ነበር ያሉትንና ሞስኮን ጮቤ ያስረገጠውን የስልክ ንግግር ውጤት ዩክሬን ትቀበላለች ወይ ነው የበርካታ ወገኖች ጥያቄ። ፑቲን ሀገራቸው ወደ መጨረሻ የሰላም ውል እንድትቃረብ አድርገዋል በሚል የትራምፕ ልዩ ልዑክ ስቲቭ ዊትኮፍ አድናቆት የቸሩበት የስልክ ውይይት ከሰላሙ ጉዳይ ይልቅ የሁለቱን ሀገሮች ትብብር በሚያጠናክር ጉዳዮች ላይ ወይም ደግሞ በሚያጠናክሩ አጀንዳዎች ላይ ያተኮረ ነው በማለት የሚተቹ አሉ። ትራምፕ ትላንት ማክሰኞ ከፋክስ ኒውስ ጋር በነበራቸው ቃለ ምልልስ ከሩሲያ ጋር የበለጠ የንግድ ትብብር እንዲኖር እንፈልጋለን በማለት የተናገሩትን ለአብነት ይጠቅሳሉ። የሞስኮ ባለሥልጣናትም ቢሆኑ ከአሜሪካ ጋር የኢኮኖሚ ግንኙነቱን በማጥበቅ የምዕራብ ሀገራትን መበቀል እንደሚፈልጉ የሚናገሩም አልጠፉም። ይህ በእንዲህ እንዳለ ፑቲን የዩክሬንን ኃይል ማመንጫዎች መምታት ማቆማቸውን ከተናገሩ ከሰዓታት በኋላ ውድመት ያስከተለ የአየር ጥቃት አንዳቸው በሌላኛው ላይ መፈጸማቸው ተሰምቷል። የዩክሬን መሪ ዜሌንስኪ ሩሲያ አርባ የሚደርሱ ድሮኖች ጥቃት መፈጸሟንና ሆስፒታሎች የኃይልና ሌሎች መሠረተ ልማቶች ማውደሟን ይፋ አድርገዋል። የሩሲያ ባለሥልጣናት በበኩላቸው በደቡባዊ የሀገሪቱ ክፍል በዩክሬን የድሮን ጥቃት የነዳጅ ማጠራቀሚያ መመታቱን ገልጸዋል። ባለሥልጣናቱ ትላንት ሌሊቱን 35 የሚደርሱ የዩክሬን ድሮኖች መጥተው መጣላቸውንም አስታውቀዋል። ሁለቱ ሀገሮች ዛሬም የእስረኞች ልውውጥ ያደረጉ ሲሆን እያንዳንዳቸው 172 የጦር እስረኞች ተለዋውጠዋል። እንዲሁም ተጨማሪ ክፉኛ የቆሰሉ 22 የዩክሬን ወታደሮች መለቀቃቸውንም ፕሬዝዳንት ዜሌንስኪ አስታውቀዋል። ዘግይቶ በወጣት ዜናም ዶናልድ ትራምፕ ከዩክሬን መሪ ቭላዲሚር ዜሌንስኪ ጋር አንድ ሰዓት የፈጀ የስልክ ውይይት ማካሄዳቸው ማምሻውን ይፋ ሆኗል። ውይይቱ በጣም ጥሩ ነበር ያሉት ትራምፕ በአብዛኛው ትላንት ከፑቲን ጋር ባካሄዱት የስልክ ንግግር ላይ ያተኮረ መሆኑን ገልጸዋል። ይህ አዋዜ ነው። አሚባራ ፕሮፐርቲስ ከስራና ከእንቅስቃሴ ጋር ተስማምቶ ኑሮ የሚያቀል በተመጣጣኝ ዋጋ የወዳጅነት ፓርክ፣ ሼራተን ሆቴል፣ ሳይንስ ሙዚየም፣ ቤተ መንግስትን ሙሉ እይታ ላይ መኖሪያ መንደራችን ውስጥ አፓርትመንቶችን በ10 በመቶ ቅድሚያ ክፍያ ከ900 ሽብር ጀምሮ ከባለ አንድ መኝታ እስከ ባለ ሶስት መኝታ ከ83 ካሬ እስከ 164 ካሬ አማራጮችን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያና በ10 ዙር አክፋፈል እንካ ችሁ ብለናል። አራት የውጭ ዓለም አቀፍ ኩባንያዎች በግንባታ በዲዛይን በማማከርና በአስተዳደር ተሳትፎ ያደርጋሉ። በውብ መንደራችን የከርሰ ምድር ውሃ፣ የእሳት መቆጣጠሪያ፣ መዋኛ ገንዳና የልጆች መዝናኛ ስፍራ፣ ስታንድ ባይ ጄኔሬተር፣ የኤሌክትሪክ መኪና ኃይል መሙያ ጣቢያ ወይም ኤሌክትሪክ ቻርጅንግ ስቴሽንን ያካተተ መንደር ነው። ለበለጠ መረጃ ይህን ስልክ ቁጥር ያዙ 0979789292 ች ውጭ ሀገር የምትኖሩ በዋትሳፕ ታገኙናላችሁ። አሚባራ ፕሮፐርቲስ